የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ባወጣው መግለጫ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ መወሰኑን በፍጹም ተቀባይነት የሌለው ነው ሲሉ በጽኑ አወገዙ። ህውሃት ትጥቅ ይፍታ። ህውሃት ትጥቅ ባልፈታበት ሁኔታ በአንድ ጥላ ልንወያይ አንችልም ሲሉ የአረና አባል ተናገሩ። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በዶክተር አብድርሃማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያና በሶማሌ ክልል ጉዳይ አስቸኳይ ማዕከላዊ ኮሚቴ ስብሰባ ማድረጉንም አስታወቀ። ውድ የዛሃበሻ ቤተሰቦች በያላችሁበት ሰላምታ የደረሳችሁ፣ ወደ መረጃዎቹ አልፋለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ባወጣው መግለጫ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዕዝ ቋንቋ በግዳጅ እንዲማሩ መወሰኑ በፍጹም ተቀባይነት የሌለው ነው ሲሉ በጽኑ አወገዙ። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ አፋጣኝ የእርምት እርምጃ እንዲወስድ የጠየቀ ሲሆን ይህ ውሳኔ የሙስሊሙን ማህበረሰብና ተቋማት ባገለለ መልኩ የተላለፈ ነው ብለዋል። በመግለጫው እንደተመለከተው ይህ አይነቱ አካሄድ ክልሉ አሁን ከገባበት ውስብስብ ችግሮች በተጨማሪ ሁኔታዎችን ይበልጥ የሚያወሳስብ መሆኑን ምክር ቤቱ አስጠንቅቋል። በተያያዘ ዜና ምክር ቤቱ የትምህርት ሚኒስቴርንም በጽኑ ወቅሷል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ሂጃብ ማለት ነው፣ በዚህ ምክንያት ከሁለት ዓመታት በላይ ትምህርት ገበታ ማገዳቸውን የጠቆሙ መግለጫው ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲልም ከሷል። ኢስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ያሰመረበት ምክር ቤቱ የትምህርት ሚኒስቴርና ሌሎች ተቋማት ሙስሊሞችን በአለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶች በአስቸኳይ እንዲቆሙ ሲልም አሳስቧል። ጠቅላይ ምክር ቤቱ ለእነዚህ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ ማቋቋሙንም በመግለጫው አስታውቋል። በሌላ መረጃ ህውሃት ትጥቅ ይፍታ። ህውሃት ትጥቅ ባልፈታበት ሁኔታ በአንድ ጥላ ልንወያይ አንችልም። የሁሉም ችግር መነሻ ትጥቅ ያነገበው ህውሃት ነው። ህውሃት ትጥቅ እስካልፈታ ድረስ በሀሳብ መወዳደር አንችልም። ዳኛውም እኔ ሀሳብ ባሸንፍ ለኔ ፈርዶ ልኖር አልችልም። ስለዚህ ህውሃት ትጥቅ ይፍታ። ካልሆነ ግን እንኳን ለኔ ስንት ለታገሉ አባላቶችም አልተመለሰም። እነ ጌታቸውን ያባረራቸው እኮ በትጥቅ ነው። ስለዚህ ህውሃት ትጥቅ ፈቶ ፓርቲ ይሁን፣ ያኔ በሀሳብ መወዳደር እንችላለን ሲሉ የአረና አባል ተናገሩ። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በዶክተር አብድራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያና በሶማሌ ክልል ጉዳይ አስቸኳይ የማዕከላዊ ኮሚቴ ስብሰባ ማድረጉን አስታወቀ። በጉዳዩ ላይ ሰፊ ውይይት ካደረገ በኋላም የኢትዮጵያ መንግስት በ2018 የተደረገውን የሰላም ስምምነት መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ የፖለቲካ ትግል ምቹ ሁኔታ አለመፈጠሩንና በአባላቱ ላይ ማስፈራራት እየተፈጸመ መሆኑን ኮሚቴው አምኖበታል ያለው መግለጫው። በመሆኑም አዲስ የትግል ስትራቴጂ ፍኖተ ካርታ ማጽደቁንም አስታውቋል። በዚህም መሰረት ኦብነግ እንደ አዲስ መዋቅሮቹን እንደሚያጠናክርና በክልሉ ውስጥ ምልመላዎችን በስፋት እንደሚያከናውን ገልጾ በመላው ዓለም የሚገኙ ከ60 በላይ ዲያስፖራ ቻፕተሮቹን እንደገና እንደሚያደራጅም ገልጿል። በዲፕሎማሲው መስክ ከሚመለከታቸው ዓለም አቀፍ ቀጠናዊ ተቋማት ጋር በመገናኘት የ2018 የሰላም ስምምነት ተጥሶ በሶማሊያ ማህበረሰብ ላይ የሚደርሰውን የመብት ጥሰት እንደሚያሳውቅም አስታውቋል። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴ አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው የሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል። ውድ ቤተሰቦቼ የሰዓቱ መረጃዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።